ሰበር ዜና በጀኔራል ምግበይ ኃይለ ጉዳይ ዘመነ ካሴ ዝምታውን ሰብሮ ተከስቷል። የትግራዩ ጀኔራል ጀነራል ታደሰ ወረደ አራት ኪሎን ሲረግጡ የረጅም ዘመን የትግል ጓዳቸው ጀኔራል ምግበይ በፋኖ መሪነት ተከሰው ብቅ ብለዋል። መከላከያ በሰበር ባሰራጨው መረጃ ጀኔራል ምግበይ የፋኖን ዘመቻ ዘመቻ አንድነትን እያስተባበሩና እየመሩ ነው ሲል ተናግሯል። ይህን ተከትሎ የፋኖ አማጺ ቡድኑ አመራሩ ዘመነ ካሴና ጀኔራል ምግበይ አንድ ወንዝ የተቀዳይ አስባለ ምላሽ ሰጥተዋል። ዝርዝሩን በመረጃ እንቅልባችን ሸክፈነዋል። ጌታቸውን እንደሚተኩ የተነገረላቸው ጀኔራል ታደሰ ወረደ አራት ኪሎ መምጣታቸው እየተሰማ ነው። ጀኔራሉ ወደ አዲስ አበባ ማቅናታቸው የተሰማው ጠቅላይ ሚኒስትር አብይ አህመድ ጊዜያዊ አስተዳደሩ ላይ የሰዎች ለውጥ እንደሚኖር ከተናገሩና የትግል ጓዳቸው ጀኔራል ምግበይ በፋኖ መሪነት በመከላከያ ከተከሰሱ በኋላ ነው። ወዲህ ወረደ ስለ ፕሬዚዳንትነት ሹመታቸውን ምላሽ ሰጥተዋል። ትሰሙታላችሁ። የነጩ ቤተ መንግስት ጌታ ዶናልድ ትራምፕ ወደ አዲስ አበባ ባለስልጣኖቻቸውን ልከዋል። ትራምፕ ወደ አዲስ አበባ የላኳቸው ባለስልጣናት ስለ አማራና ኦሮሚያ ጦርነት እንዲሁም ስለ ትግራዩ ውጥረት ከዶክተር ጌዲዮን ጢሞቴዎስ ጋር መክረዋል። ከዚህ በተጨማሪም ሰሞነኛው ቀጠናዊ ጉዳዮች እንደተነሱም ታውቋል። የአሜሪካው ባለስልጣን ከኢትዮጵያ አመራሮች ጋር በምን በምን ጉዳዮች እንደመከሩ ዝርዝሩን አዘጋጅተናል።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 ጠቅላይ ሚኒስትር አብይ በፓርላማ አንዳንድ የትግራይ አመራሮች መከላከያ በአማራና ኦሮሚያ ተወጥሯል በሚል ስሌት እኛን ለማስወገድ እንደሚሰራ እናውቃለን። እኔ ግን የሚያዋጣቸው አይመስለኝም ብለው በተናገሩ ማግስት መከላከያ ሰራዊቱ በሰበር ዜና ጉድ አሰምተዋል። ጀኔራል ምግበይ ኃይሌ የፋኖን ዘመቻ እየመሩ ነው ሲል ያሰማው ክስ ጉድ ያስባለ ነው። በጉዳዩ ላይ ጀኔራል ምግበይና የአማጺ ቡድኑ አመራራቱ ዘመነ ካሴ ምላሽ ሰጠው ተከስተዋል። ፋኖ በጀኔራል ምግበይ አይዞባይነት እየተመራ ነው ለሚለው የመከላከያ መረጃ ጀኔራሉ አስገራሚ የተባለ መልስ የሰጡ ሲሆን ዘመነ ካሴም ከጀኔራሉ ጋር የሚቀራረብ ምላሽ ሰጥተዋል። ክልሉ ጦርነት እጅ እየበዛበት እንደሆነ የሚያመላክቱ መረጃዎች እየተሰሙ ነው። ከዚህ ቀደም በተባራሪነት ሲነሳና ሲጣል የከረመው የፋኖ ኃይሎችና ህዋት ጥምረት አሁን በመንግስት ደረጃ እየተነሳ ይገኛል። መከላከያ ሰራዊት ሰበር ሲል ትናንት ምሽት ባጋራው መረጃም ጄኔራል ምግበይ የፋኖን ዘመቻ አንድነት እየመሩ ነው ብሏል። ከወረዳ እስከ ዞን ከተሞች የተቀጣጠለውን ሰሞነኛውን የፋኖ ዘመቻ አንድነት መርተዋል የተባሉት ጄኔራል ለቀረበባቸው ውንጀላ ከወደ መቀሌ ምላሽ ሰጥተዋል። በመከላከያ ክስ የቀረበባቸው ብርጋዴር ጄኔራል ኃይሌ ለቀረበባቸው የፋኖነት ውንጀላ በሰጡት ምላሽ እኔም ስሰማ ገርሞኛል ብለዋል። ከኤርትራና ፋኖ ጋር በተያያዘ ስማቸው መነሳቱን ትክክል አይደለም በማለት ያስተባበሉት ጀኔራሉ ስለ ወልቃይትና ራያ መቆጣጠር ተናግረዋል። ፋኖ የሚባለውን እንቅስቃሴ የራሱ አካሄድ ያለው፣ አንድም የፋኖ አመራር ከኔ ጋር ግንኙነት የለውም፣ ተገቢም አይደለም፣ እኔም አላደርገውም ብለዋል። ከኤርትራ ጋር የሚደረግ ግንኙነት ካለ የትግራይን ጥቅም በረጅም ባጭር ተገምግሞ የሚሆን ከሆነ በአግባቡ የማይሆን ከሆነ መተው ነው ሲሉም ተደምጠዋል። በትግራይ ጀነራሎች ላይ ከኤርትራ ጋር ተገናኙ፣ ከፋኖ ጋር ተገናኙ፣ ዱባይ ቤት ገዙ የሚሉ ውንጀላዎች ሆን ተብሎ ለፖለቲካ አላማ የሚቀርቡ ውንጀላዎች ናቸው ብለዋል። ይህ አጀንዳ የትግራይ ጀነራሎች በፌዴራል መንግስቱ ላይ እያነሱት የሚገኘውን ጥያቄ ለማርገብና ለማደናገር ነው ብለውታል። ከኢትዮጵያ መንግስት ጋር ያለንን ጉዳይ ሳንጨርስ ወደ ግራና ቀኝ መሄድ የምንችል ሰዎች አይደለንም፣ የሚባለው ነገር አጀንዳ ማስቀየሪያ ነው ብለዋል። አላማቸውን ነፃል ወጡም ያሏቸውን ወልቃይት ራያና ጠለምትን ወደ ትግራይ ክልል መመለስ መሆኑንም ጀነራሉ ተናግረዋል። ከዚህ በኋላ የትግራይ ጣፈንታ በህዝባዊ ውሳኔ ልባት እንዲያገኝ መሆኑን የጠቆሙት ጀነራሉ ትግራይን አገር የማድረግ እንቅስቃሴ መኖሩንም ጠቁመዋል። በተመሳሳይ የፋኖ አማጺ ቡድኑ በጉዳዩ ላይ መልስ ሰጥቷል። አቶ ዘመነ ካሴ በሰጠው ምላሽ የእኛ ትግል ከሌላ የተዋሰው ሪዮት ከሌላ የተዋሰው ጠበንጃና ጥይት የተበደረው መሪ የገዛው አስተማሪ አልነበረውም ሲል ተደምጧል። በተመሳሳይ አማራ ፋኖ በወሎ አመራሩ አበበ ፈንታው ጉዳዩን አስተባብሎታል። ጥያቄያችንና ትግላችንን አዝማችና ባለቤት ሊፈጥሩለት እየዋተቱ ነው ሲልም ከሷል። በሐቀኛ አማራዊ ዓላማ እንጂ በማንም ቡድን ፍላጎትና አዝማች የተጀመረ ትግል የለም፣ ለወደፊትም ሊኖር አይችልም፣ የሚለው የፋኖ አመራሩ የፋኖን ዘመቻ የግለሰብ በማድረግ ለማጠልሸት ነው ሲልም ተደምጧል። የመከላከያ ሰራዊቱ ትናንት ባጋራው መረጃ በጀኔራል ምግበይ የፋኖ ኃይሎች በቅርቡ በበርካታ ግንባሮች የከፈቱትን ውጊያ በማደራጀት ቁልፍ ሚና ተጫውተዋል ብሏል። ይሁን እንጂ በጀኔራል ምግበይና በፋኖ ኃይሎች መካከል አለ ላለው ግንኙነትና ትብብር ዝርዝር መረጃ አላቀረበም። መከላከያ ከጽንፈኛ ወደ ጅላጅል ስማች ሰላማቸውን የቀየረው የፋኖ ኃይሎች ሰሞኑን በተለያዩ ግንባሮች የከፈቱትን ጥቃት ማክሸፉን አስታውቋል። ምንም እንኳን መከላከያ በጀነራል ምግበይ አጋርነት ተጀምሯል ያለው የፋኖ ዘመቻ አንድነት ማጥቃት ከሽፏል ቢልም ውጊያዎች እንደቀጠሉ መሆናቸውን መረጃዎች አመላክታሉ። ጌታቸው ረዳን እንደሚተኩ በሰፊው እየተነገረላቸው ያሉት ጄኔራል ታደሰ ወረደ የትግል ጓዳቸው ጀኔራል ምግበይ ፋኖን በመምራት ከተከሰሱ በኋላ አራት ኪሎ መምጣታቸው እየተሰማ ነው። በአንጻሩ ከአንድ ሳምንት በኋላ ወደ መቀሌ እመለሳለሁ ያሉት ጌታቸው ረዳ እስካሁን መቀሌ አልተመለሱም የተባለ ሲሆን እንዲያውም ለሕክምና ከሀገር እንደወጡ ለትግራይ ቅርበት ያላቸው ምንጮች እየዘገቡ ነው። ጀነራል ታደሰ ወደ አዲስ አበባ ማቅናታቸው የተሰማው ጠቅላይ ሚኒስትር አብይ አህመድ ጊዜው አስተዳደሩ ላይ የሰዎች ለውጥ እንደሚኖር ከተናገሩና የትግራይ ጓዳቸው ጀነራል ምግበይ በፋኖ መሪነት በመከላከያ ከተከሰሱ በኋላ ነው። ወደ አዲስ አበባ ያቀኑት ጀነራል ታደሰ ወረደ ከፌዴራል መንግስት ባለስልጣናት ጋር የትግራይ ጀነራሎችን ወክለው እንደሚወያዩት ተጠቁሟል። ውይይቱ እንደ አዲስ ይደራጃል የተባለው የትግራይ ጊዜዋ አስተዳደር አወቃቀር እንደ ወልቃይት ያሉ አካባቢዎችን ማስመለስና ተፈናቃዮችን መመለስ እንደሚሆንም ይጠበቃል። ጄኔራሉ በደብረጽዮን ቡድን ህዋት የቀረበውን መደራደሪያ ነጥብ ይዘው ወደ አዲስ አበባ ማቅናታቸውን የሚያመላክቱ መረጃዎችም ወጥተዋል። ጌታቸው ተተክተው ወደ ስልጣን ሊመጡ ነው የተባሉት ጄኔራል ታደሰ በጉዳዩ ላይ ምላሽ ሰጥተዋል። በምላሻቸውም እስካሁኗ ሰዓት ድረስ የትግራይ ክልል ጊዜዋ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ናቸው ያሉ ሲሆን የሚጠበቅ ማስተካከያ ቢኖርም እኔን እስካሁኑ ደቂቃ ድረስ ፕሬዚዳንቱ አድርጎ ይሾመኝ የለም ብለዋል። ሆኖም ያሉንን ችግሮች በአንድነት መንፈስ ለመፍታት የሚያስችል እድል ከተፈጠረ ኃላፊነቱን ያለመቀበል ፍላጎት የለኝም ሲሉ ገልጸዋል። ስልጣንን ለመቀበል ወደ አዲስ አበባ ማቅናታቸው የተነገረላቸው ጀኔራል ታደሰ ወረደ የትግራይ ጊዜው አስተዳደርን ካዳከሙ ጀኔራሎች መካከል ናቸው የሚል ክስ ይሰማል። ራሳቸው ጌታቸው ረዳን ጨምሮ ጀኔራል ታደሰ የጊዜው አስተዳደሩን መዋቅር በኃይል ሲፈርሱ ቁሞ በመመልከትና የሚሰጡ ትዛዞችን ባለመፈጸም ወንጅለዋቸዋል። በጠቅላይ ሚኒስትር አብይ አህመድ ወደ አዲስ አበባ ተጠርተው ማቅናታቸውን የተናገሩት ጌታቸው ረዳ ባለፉት ሰኞና ማክሰኞ ወደ መቀሌ እንደሚመለሱ የገለጹ ቢሆንም አልተመለሱም። ጌታቸውን ጨምሮ የጊዜው አስተዳደሩ በተለያዩ ደረጃ ላይ የሚገኙ ባለስልጣናት ወደ አዲስ አበባ መሸሻቸውን የሚያመላክቱ መረጃዎች ከወደ ትግራይ በስፋት እየወጡ ነው። ጌታቸውን ከፕሬዝዳንትነት አስቀድመው የሻሩት የትግራይ ጀኔራሎች አብዛኞቹን አካባቢዎች በኃይል ተቆጣጥረው ለደብረጽዮን ገብረ ሚካኤል ቡድን አስረክበዋል። የደብረ ጽዮን ቡድን ጄነራል ታደሰ ወረደ የጌታቸውን ቦታ ተክተው ፕሬዚዳንት እንዲሆኑ ፍላጎት እንዳለው ሲገልጽ ነበር። የትራምፕ አስተዳደር በአማራ ትግራይና ኦሮሚያ ጉዳይ የሚመክር ቡድን ወደ አዲስ አበባ መላኩ ተሰማ። ፕሬዚዳንት ዶናልድ ትራምፕ በአማራና በኦሮሚያ ክልሉ ጦርነት እንዲሁም በትግራይ ክልል ውጥረት ላይ የሚመክር ልዑክ ወደ አዲስ አበባ ልኳል። አሜሪካ ወደ አዲስ አበባ የላከችው የውጭ ጉዳይ ከፍተኛ ባለሙያዎች ቡድን ሲሆን ከፌዴራል መንግስት ከፍተኛ ባለስልጣናት ጋር መነጋገር መጀመራቸው ታውቋል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ከፍተኛ ባለሙያዎች ቡድን በትግራይ አማራና ኦሮሚያ ያሉ የጸጥታ ችግሮች ላይ ትኩረት ያደረገ ውይይት ከባለስልጣናቱ ጋር አድርጓል። ልዑኩን የመሩት የአሜሪካ አፍሪካ ጉዳዮች ፖሊሲ ላይ ትኩረት አድርገው የሚሰሩት የሴኔቱ ውጭ ግንኙነት ባልደረባ ቶማስ ዘወስኪ ናቸው ተብለዋል። ከዋሽንግተን ወደ አዲስ አበባ የተላኩት ባለስልጣን ከአምባሳደር ኤርቪን ማሲንጋ ጋር በመሆን ከፍተኛ ባለስልጣናትን ማነጋገራቸውን በአዲስ አበባ አሜሪካ ኤምባሲ ያሰራጨው መረጃ ያመላክታል። የአሜሪካ ባለስልጣናት እስካሁን ያነጋገሯቸው ባለስልጣናት የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስና የገንዘብ ሚኒስተር ዴታ ወይዘሮስ ሰመሪታ ሰዋሰው ናቸው። የአሜሪካ ባለስልጣናት ከውጭ ውጭ ጉዳይ ሚኒስትሩ ጋር ባደረጉት ውይይት የኢትዮጵያን የእርስ በርስ ጦርነት ጉዳይ አንስተዋል። በተለይም በአማራና ኦሮሚያ የቀጠለው ጦርነትና የትግራይ ክልል ዳግም ወደ ጦርነት የመመለስ ውጥረት የውይይቱ ዋና አጀንዳ መሆናቸው ተጠቅሷል። ይሁን እንጂ በሶስቱ ክልሎች የጸጥታ ሁኔታ ላይ አሜሪካ ባለስልጣናት ከፌዴራሉ መንግስቱ ስለቀረቡ ምክር ሀሳብ የተባለ ነገር የለም። ከኢትዮጵያ የውስጥ ጉዳይ በተጨማሪ ቀጠናዊ ጉዳዮች ላይ ውይይት መደረጉን የኤምባሲው መረጃ ያመላክታል። የአሜሪካ ባለስልጣናት በዋናነት በቀጠናው ያለውን የጸጥታና የፖለቲካ ለውጥ ላይ ትኩረት አድርገው ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር መምከራቸው ተመላክቷል። አሁን ላይ በቀጠናው ካሉ የፖለቲካና ጸጥታ ለውጦች መካከል ዋነኛው በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት አንዱ ነው። በሁለቱ ሀገራት መካከል የተፈጠረው ውጥረት ወደ ጦርነት ያመራል የሚለው ትንተና አሜሪካን እንደሚያሳስባት መግለጿ ይታወሳል። የአሜሪካ ሴኔት ውጭ ግንኙነት ኮሚቴ ሰብሳቢ ጂምሪሽ ኤርትራ እና ኢትዮጵያ በአስቸኳይ የገቡበትን ሰጥ አገባ አቁመው ውጥረት እንዲያረግቡም አሳስበው ነበር። በህወሓት ለሁለት መሰንጠቅ በትግራይ ክልል የተ የተፈጠረው ኤርትራና ኢትዮጵያን ወደ ጦርነት ያስገባዋል የሚለው ጉዳይ አሜሪካ ትልቅ ስጋት ሆኗል። እንዲሁም ከቅርብ ወራት ወዲህ መታደስ የጀመረው የኢትዮጵያና ሶማሊያ ግንኙነት ላይ ውይይት መደረጉ ተጠቁሟል። አሜሪካ በሁለቱ ሀገራት መካከል ባለፈው የፈረንጆቹ 2024 ሙሉ አመት ተወጥሮ የነበረው ውጥረት የቀጠናውን ጥቅሜን ይነካል በማለት እንዲረግብ ጫና ስታደርግ እንደነበር የሚታወስ ነው። በሌላ በኩል የትራምፕ አስተዳደር ባደረገው ውጭ እርዳታ ፖሊሲ ለውጥ ላይ ውይይት መደረጉ ተገልጿል። አሜሪካ አጀንዳውን ያነሳቸው አሜሪካ የውጭ እርዳታ መቋረጥ በኢትዮጵያ ላይ ያለውን ተጽዕኖ ለመገምገም መሆኑ ተጠቁሟል። ኢትዮጵያ በአሜሪካ እርዳታ መቋረጥ በእጅጉ ከሚጎዱ ቀዳሚ ሀገራት መካከል አንዷ መሆኗን ሪፖርቶች ያመላክታሉ። ኢትዮጵያ በየአመቱ ከአሜሪካ የምታገኘው በቢሊዮን ዶላር የሚቆጠር እርዳታ መቋረጥ በተለይ ሰው ልጅ ለመጠበቅ ለተገደዱ የሀገር ውስጥ ተፈናቃዮች ዳፋው የከፋ ሆኗል። እስራኤል ጦሯ በጋዛ ተጨማሪ ግዛቶችን እንዲወር አዘዘች። የእስራኤል መከላከያ ሚኒስተር ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ወታደሩ በጋዛ ተጨማሪ ቦታዎችን እንዲወር እንዲሁም የተወሰኑ ክፍሎችን በቋሚነት እንደሚይዛቱም እስራኤል የሀገራቸው ወታደሮች በጋዛ የጀመሩትን የእግረኛ ጦር ጥቃት በሕይወት ያሉና የሞቱት ታጋቾች እስኪመለሱ ድረስ አጠናክረው እንደሚቀጥሉ ተናግረዋል። በጋዛ ከሚገኙ 59 ታጋቾች መካከል 24ቱ በሕይወት አሉ ተብሎ የሚታመን ሲሆን ሁለተኛው የተኩስ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 የቀረበውን ሀሳብ ውድቅ አድርጓል ሲሉ ከሰዋል። ሐማስ በበኩሉ ከአደራዳሪዎች ጋር በሙሉ ኃላፊነትና ታማኝነት እየተወያየ ሆነው ብሏል። ይሁን እንጂ ካትዝ ዓርብ ዕለት በሰጡት መግለጫ ሐማስ እምቢታውን በቀጠለ ቁጥር በእስራኤል ስር የሚቆየው ግዛት እየጨመረ ይሄዳል ብለዋል። ሀገራቸው አሁንም በዩናይትድ ስቴትስ ሉክ ስቲቭ ዊትኮፍ የቀረበውን ምክረ ሀሳብ ላይ በሕይወት ያሉና የሞቱትን ታጋቾች በመከልከል የተኩስ አቁም ኑሮ በሁለት ዙሮች መልቀቅ በሚለው ሀሳብ ተስማምታለች ብለዋል። ካትስ ታጋቾቹ እስኪለቀቁና ሐማስ እስኪሸነፍ ድረስ በአየር በባህር እና በየብስ ውጊያዎችን በማድረግ ትግሉን እናጠናክራለን ሲሉም ጽፈዋል። የመከላከያ ሚኒስትሩ በተጨማሪም እስራኤል ፕሬዚዳንት ትራምፕ ጋር በጋዛ ነዋሪዎች በፈቃደኝነት የማዘዋወር ዕቅድ ተግባራዊ ታደርጋለች ብለዋል። ትራምፕ ሀገራቸው የጋዛን ሰርጥ እንደገና እንድትገነባና ሁለት ሚሊዮን ፍልስጤማውያንን በዘላቂነት ለማንሳት እንደሚፈልጉም ተናግረው ነበር። ፍልስጤማውያን እዚያውን እናልቃለን እንጂ ጋዛን ለቀን የትም አንሄድም በሚለው አቋማቸው ጸንተው ቁመዋል።